እንደሚሳደብ ላሳያችሁ። ይሄ ሻርክ ትራስ አመጣላችኋለሁ ጽድሙ

ኣብ በር እኔ እንትኑ የለኝም። እንደዚህ አይነት እውቀት አልባ ሰው አልከተልም። እንደምታውቁት በጣም የሚዘገንን ስድቦች ያሉበት ላሳያችሁ ነበረ። ላኩልኝ የኔዎቹ። የሚሳደበው ስድብ ስለ ደቡብ፣ ስለ አማራ፣ ስለ ኦሮሞ የሚሳደበው ስድብ ላኩልኝ፣ በውስጥ ላሳያችሁ። ላኩልኝ፣ በውስጥ የአራዳ ልጆች ስላለች ደግሞ እዚህ ጋ እየተሳደበ ነው። ሁሌ የሚኖረው የሚያወረው ጥቀርሻ ጥቀርሻ ጥቀርሻ እያንዳንዱ የሚያወራው አንድ ደህና ነገር አለ የት አለ ሚኪ ተክሌ ነው የሚለው ስድቡን ስሙት ስሙት መሀል የት አለ ብሎ ካርጎኛል ኦ ያ ያ ሶሪ ፋሚሊውን እናመጣለን እንዳለ የሻርክ ትራፊ ብትለፈልፍ ምን ታመጣል? እኔ ስለ ሀገር ነው የማወራው፣ አንተ ስለ ግለሰብ ነው። እኔ ኤምባሲው ተዘግቶል ስታነባት ውላለ። ኢትዮጵያ የሚባል ሀገር ይናፍቅሃል እያልኩ ነው እኔ። ምን የሞተ ወንድም? ምን የሞተ ወንድም አይደለም። እናንተ አረመኔ ናችሁ እኮ ከጥርስ ላይ ወርቅ እያወለቃችሁ ነበር ስትልኩ የነበረው ኢትዮጵያውያንን ከኤርትራ የምናውቃችሁ ናችሁ። ሬሳ የምታቃጥሉ የነበራችሁ ናችሁ። የማታረጉት ነገር አለ እንዴ? እናንተ ባለጌ መረን ናችሁ። እኔ የምነግርህ እውነቱን ነው የምልህ። ወንድም ሰካራም ሰክሮ ሲደባደብ እኔ ነኝ ያገላገልኩት። ጌታ ምስክር። እሱ ምን ይላል ለአንተ ሊያግዝ ብሎ ምናምን ሰክሮ ሲደባደብ ምን ያልኩት እኔ። እንደነዚህ አይነት በተለይ ሞኒካን የሚያሽቃብጡላት ኢትዮጵያውያን ማለት ባን ባንዳ ኢትዮጵያውያን ሲሰደቡ የሚያሽቃብጡላት የአማራ ልጆች ባንዳዎች ናቸው አብዛኛዎቹ፣ በሚያሳዝን ሁኔታ ምን አገባት በኢትዮጵያ ጉዳይ? ምን አግብተዋት? ኢትዮጵያውያን የፈለጋችሁትን ተነጋገሩ። ባንዳ መጦ ሲጫወትባቸው ስታይ የምታጨበጭቡ አስመሳዮች፣ በጣም ነው ማዝ ነው። ኢትዮጵያን አታስደፍሩ፣ ባንዳዎች ናችሁ። ለዛ ነው እኔ ያው ምን ሰሊቲን ስለሰደቡ ምን የሚሰማኝ እኔ ማሀይም አይደለሁ። እኔ በሀገር ጉዳይን ማራ ማወራ በሀገር ጉዳይ ሀገርን እንደፈለገ የሚሳደ ምን ወንድሜን ስለሰደበ ምናምን ልናደድ? ልማዱ ነው እሱ። የራሱን እናት የሚሰድብ አይደል እንዴ? የራሱን እናት የሚሰድብ የኔን ወንድም ሰደባል። ሰደበ አይሞቀኝ አይበርደኝ። እንደዚህ ናቸው። የሻርክ ስተርፍ በስትሮም ምሸና ሰው ስትሆን እኔ ያሳብዳል። በስትሮም ምሸና ሀገር የሌለ ሀገር ላይ ኢትዮጵያ መሽናት። እንኳን ወደ ኤርትራ አንፈልግም፣ አይደለም እናንተ ጋር ልንኖር። እውነቱን ነው መሳቂያ ኤርትራ ምን እንደሆነች ላሳየ፣ ለሚሻው እኔ ላሳየ። ኤርትራ ምን እንደሆነች ላሳይ፣ አታስብ። እኔ ማንም ስለሚያየው ማለት ነው። ኤርትራ ቨርስስ ኢትዮጵያ ብላችሁ ገቡ። ኤርትራ ቨርስስ ኢትዮጵያ ኤርትራን ስትመለከታት በኤርትራ ውስጥ ኤርትራ አላደገች፣ ኢትዮጵያ አድጋለች። እነሱ ህንጻ የላቸውም፣ ፎቅ የላቸው ምናምን የሚባለው አይ ላሳየችው ከስር ማነው ከላይ ማን ነው? እንዴ፣ መንገድ ላይ የሚሄደው እና የምትቀኑብን እንጂ እየመጡ ኢትዮጵያ ላይ የሚደነፉ መርኖች ናቸው። በደንብ አድርጌ ነው ማሳይ። አሁንም በኢትዮጵያ ጉዳይ ላይ እየመጣ ሁልጊዜ በኢትዮጵያ ጉዳይ እየመጣ እንደፈለገ የሚል የሻርክ ተራፊ እንነግራለን። ያንን ነው አሁንም አሳያቸዋል። ቆየት አለ ብዙ ነበረኝ አጥፍቼውን። እኔ አሁን የምጠይቃችሁ ምን መሰለ፣ አሁን የምጠይቅ ምን መሰለ፣ ሚኪ በስትሮ ምሸናው ልጅ፣ በስትሮ ምሸናው ሚኪ ልንገር እና ሞኒካ ኢትዮጵያዊ መሆን ትፈልጋላችሁ፣ እኛ ደግሞ አንፈልጋችሁ። ኢትዮጵያዊ መሆን በጣም ትፈልጋላችሁ፣ እኛ አንፈልግ። ጣሊያን ሞካክሮ የሄደው ሀገር በሙሉ ኢትዮጵያ ይሄ መሆን ፍላጎትን ግን ኢትዮጵያውያን አንፈልጋቸው ለምን መሰለህ እኛ ሀገር አለን? እኛ ሀገር አለን፣ እንገባለን፣ እንወጣለን። በሀገራችን የተወሰነ ችግር አለ፣ እሱም ደግሞ ይፈታ። ሌላው ክልል በሙሉ ሰላም ነው። አሁን ያለው ትንሽ የችግር ከአማራ ጋር ከአማራም አለ ከጥቂት ከሚባሉ በግሩፕ ካሉ ሰዎች ጋር የተወሰነ ይስጠባለ። ከዛ ውጭ ኢትዮጵያ ልዩ ናት፣ በጣም ልዩ ናት። የምታወራው ስለ እኔ ወንድም አደለም፣ ስለ እኔ የፈለግ አምጣ እና ነገራቸው ለዘመዶች ብዙ ጊዜ ስዝት አይቻለሁ። ብዙ ጊዜ እኔ እንዲያረጋለሁ ወንድሜ እንዲያረጋለሁ። ስካር ነው የሚያቃንት ላስታይም፣ ሁሉም አይቶታል። አሁንም ነግራ ያለው ሚኪ ልንገር አደለ ኢትዮጵያዊ ማንም አይፈልግም? ማንም እንዳንተ አይነት ባለጌ በኢትዮጵያ ራሱ እንደነ ዳለቻ አይነቱ ምን ተደርጓል? እስር ቤት ገብተዋል። እንዳንተ አይነት ባለጌ ኢትዮጵያዊ መሆን አይችልም። ልንገራርል ጆከር ፊቱ ቢታይ እስር ቤት ነበር የሚገባው። ምክንያቱም ኢትዮጵያውያን እንደዚህ አይነት ብልግና ብልግና የሚናገሩትን አትፈልግም ኢትዮጵያ። እውነት ነው ምን አለ ባለጌ። ኢትዮጵያ በጭራሽ ማፍራት አትፈልግም። የምትጠየፈው ነገር ኢትዮጵያ ብልግና ተግባባል። ስለዚህ ኢትዮጵያውያን አሁንም እናገራለሁ፣ ባለጌን የሚፈልግ የለም። እኔ እናትን አልሰድብም ወንድምን እህትን ምናምን አልሰድብም ለምን ምን አረጉኝ በአንተ ብልግና እናትን አልሰድባትም በአንተ ብልግና እህትን አልሰድባትም በአንተ ብልግና ወንድምን አልሰድበው አየህ እኛ እንደዛ ነን ኢትዮጵያውያኖች ጨዋ ወልዶ ጨዋ አሳደገን እርግጠኛ ነኝ የሆነ ነገሩ አሁን ለምሳሌ ጆከር የሆነ ነገሩ ኤርትራዊ ነው ጌታ ምስክር አሁን ጆከር የሆነ ነገሩ ኤርትራዊ ነው። ስድቦቹ ካያችሁ ከኤርትራውያን ጋር ተመሳሳይ ስድብ ነው ያለ ሰው። አሁንም የምነግር ምን መሰለ እኛ ኢትዮጵያውያን ጽድት ያልነን እንዳንተ መሄጃ የሌለን አይደለንም። እኛ ኢትዮጵያውያን እምንገባበት ሀገር አለን። እኛ ኢትዮጵያውያን የጸዳ፣ ከአፍሪካ አንደኛ የተባለ ምን አለን መሰለ አንደኛ የዓባይ ግድብ አየር መንገድ ከአፍሪካ በቡና አንደኛ ምን የሌለን አለ? ምን አላችሁ? ብራዘር ቀስ ብለ ነገረኝ፣ ሳትናደድ ቀስ ብለ ቀስ ብለ ነገረኝ፣ ቀስ ብለ አንድ ነገር ዓለም ላይ የምትታወቁበት ነገር የለም። ለሀገር ነው መስራት ያለብህ። እኛ ሀገራችንን ምርጥ ምርጥ አህዮች አሉ፣ ሊሙዚን ሊሙዚን የሆኑ አህዮች ምናምን አሉ። እናትን አባትን ግመል አለ፣ ግመል አለ፣ አህዮች አሉ። ሁለት አያ ካለ ቺኩ በሙሉ ያንተ ነው አባቴ። አሁንም ምነግር ሚኪ፣ እኔ እናትን አልሰድብም እያልኩ ቢራ ለማየት በወረፋ እኮ ነው ቢራ የምታየው። በሬማ መደገፍ እንጂ ማረድ አይቻልም። የቀረው ኤርትራ ላይ ሶስት በሬ ነው። እሱም አሁን ጠውልገው ጠውልገው እያለቁ ነው። ማየት ነው የሚቻለው መብላት አይቻልም። የምታውቀው አይደል እንደ ብራተር የምታውቀው ነገር እንዲህ በሬ ደግፎ መነሳት ማለት እኮ እናንተ ጋር እውነቴን ነው ማወራ በሬ ተደግፎ መነሳት ፎቶ አምራዊ በቃ ይሄቱ ጃርኬትን የመጣው ነው የሚያስበለው አይደል? ኢትዮጵያ ቁርጥ ነው የፍየል የበግ፣ የበሬ ምናምን በቃ፣ ጽድት ብሎ አዲስ አበባ ብትሄድ፣ በአሁን ሰዓት ሙሉ ነው በየሬስቶራንቱ። አንተ ኮ ትልቅ የተባለ ፋይፍ ስታር ሆቴላችሁ እናሸንፋለን ነው የምትቀዳው ችልስ እያደረክ ነው። ፋይቭ ስታር ሆቴላችሁ ሻወር የምትወስደው ጠቋባ ሻወር የምትወስደው እውነቴን ነው የምነግርህ። የሆነ እናሸንፋለን አንጠራጠርም የሚል ነው ያለው። አንተ ወንድሜን ለጠፍክ፣ ማዘርን ለጠፍክ ምናምን፣ በፍጹም አናደርገውም። እኛ ኢትዮጵያውያን ክላስ የሚባል አለ። ክላስ ታውቃለህ? ክላስ ይቀርታል ይቅርታ፣ ይቅርታ ክላስ አለነኛ። ስለዚህ በሀገር ደረጃም በግለሰብ ደረጃም ብትመጣ እግዚአብሔር መስገነኛ። እናንተ መረን የለን እንዳለ አንጋውት የምታደርጉት አበሻ ሬስቶራንት ነው ኢትዮጵያውያን ሬስቶራንት ነው። ምክንያቱም ባህል አለና የሚበላ የሚጠጣ ኤቭሪቲንግ ባህል ኢትዮጵያ አለን። ክትፎ ብትል፣ እንጀራው ብትል፣ ቁርጡ ብትል፣ ምኑ ብትል ሙሉ አብዛኛው ኤርትራዊ ኢትዮጵያውያን ካልቸር ጋር የሚመጣ የኢትዮጵያ የባህል ምንድናት ባለ ሀብት ናት። እያንዳንዱ አትሄደም፣ ዩኒቨርሲቲ ያለ ኤርትራ አትማር፣ ተምረ ስለ ማትወጣ ነው የምትበሳጭው። ስለ ሀገር አትጮም፣ ስለ ሀገር አትቆምም፣ ሀገር ላይ ስላለው ችግር አታወራ። ሀገር ላይ ስላለው ችግር ትተ ኢትዮጵያውያኖችን ስትሳደብ ነው የምትውለው። ይቆጫል፣ ያንገበግባል። ምክንያቱም ኢትዮጵያ ስታሳድግ ኢትዮጵያ ላይ አንተ ከነ ባለ ከነ ቤተሰብ ማለት ነው ኢትዮጵያ አንቀባራ አሳድጋለች። ኢትዮጵያ በደንብ አድርጋ ኤርትራውያኖችን በሙሉ ከራሷ በበለጠ አንቀባራ ኢትዮጵያ አሳድጋ አሁንም ጭምር ገባ። እንዳንተ አይነቱ ግን እንደ ሞኒካ አይነት ክብር የማይወዱ መረን ወርቅ ወርቅ ቢደረግልህ ኢማኑዋ ስታፕ ስታ ከድሜቱ ጋር እየተጫወተ ነው አማን ስለዚህ አሁንም የምነግርህ ምንድን ነው እንዳንተ አይነት ባለጌ የኤርትራን ማንነት መግለጫ አየህ ያንተ ማንነት በኤርትራዊነት ይሄ ነው የሞተ ሰው መስደብ ምናምን መፎከር ምናምን ልማዳችሁ ዘመቻ ፀሐይ ግባት ላይ ኤርትራ አስመራ ላይ ገብተህ ነበር አይደል ኢትዮጵያ በሶስት ቀን ወሬያችሁን እናውቀዋለን ግን ይልቀቁኝ ማለት ነው ባለጌ ናቸው በኢትዮጵያ ጉዳይ ሲናገር እንደፈለገ ሲናገር ኤርትራውያኖች አብረው ቁጭ ይላሉ ቁጭ ብለው ይጫወታሉ አንተ ባለጌ ኤርትራን አትወክልም እንደማለት እንዲህ አይነት አብዛኛው የሻርክ ትራፊ ስለሆነ ገባ አብሮ ከእሱ ጋር ቁጭ ብሎ ኢትዮጵያ ስትሰደብ የኢትዮጵያ ማንነት ሲዋረድ ምን ያደርጋሉ አብረው ይቀመጣሉ ስለዚህ እንደናንተ አይነቱን ከምፈራ ሞቴን እመርጣለሁ። ሞቴን ነው የማሆራ። ልቃሚ ናቸው ልቃሚ። ስለዚህ የላካችሁልኝ ነገር ካለ ለማሳየት ስለምፈልግ ነው። ቴዲ አዋሳቤ ገብቶ ራሱ የተናገረው ታስታውሳላችሁ። ቴዲ አዋሳቤ ሊቭም ተግባባል ከኢዲያው ሀሳቤ ገብቶ ስለ ኢትዮጵያ ስለ ደቡብ ህዝብ የተናገረውን ታስታውሳላችሁ። ስለ ሐድያ ህዝብ አዋርጄ የሚገባበት አሳጥቼው ነው ያልኩት። ስለዚህ አሁንም በኢትዮጵያ ጉዳይ እንደዚህ አይነቱ መረን ባለጌ ሲመጣ ማንነቱን ትነግረዋለህ። መኖሪያ የለም ሀገር አትገባም። አንተ መቼ ሀገር ከፍለ ነው የምትገባው? ከፍለ ሀገር ሀገር የለ። ከፍለ ሀገር ከፍለ ከትምህርት ቤት ይልቅ ኤርትራ እስር ቤቱ ይበዛል። ወደ 365 እስር ቤቶች አለ። አንድ ዩኒቨርሲቲ የለም። 365 እስር ቤት እስካሁን ወንጌላውያን ጭምር የታሰሩበት ሀገር ቢኖር ኤርትራዊ ወንጌላውያን፣ ጌታ ምስክሬ፣ ወንጌል ለምን ሰበካችሁ ተብለው ታስረዋል። እግዚአብሔር ያሳያችሁ። እንደዚህ አይነት የወረደ ሀገር ይዘ ስለምን ታወራለህ? ስለ ኢትዮጵያ የማውራት ሞራል የላችሁ። በጭራሽ አንድ ኤርትራዊ ስለ ኢትዮጵያ የማውራት ሞራል የለውም። ምንም ሞራል የላችሁ። የምትችሉት እናንተ የአማራን ልጅ ማጃጃል አንድ ኦሮሞ አይጃጃልም። ኤርትራዊ፣ ትግራዊ አይጃጃልም። ደቡብ አይጃጃልም። በእናንተ የምታጃጅሉት በጎንደር ስም ትገባላችሁ። የአማራውን ልጅ መጫወቻ ታደረጉታል፣ መሳቂያ ታደረጉታላችሁ። እና አሁን የምናገረው ምንድን ነው? በኢትዮጵያ ላይ እየመጡ እንደፈለጉ ሲደነፉ ዝም የሚል ማንነት የለንም። ተግባባን? ዝም የሚል ማንነት የለንም። ኢትዮጵያ ላይ ያቀረሸ ኢትዮጵያ ላይ የመኖር እንጀራህን ነው ምዘጋው። እኛ ኢትዮጵያውያን ኢትዮጵያ ላይ ኤምባሲውን ነው ምንዘጋው መጀመሪያ። ከዛ በኋላ ደግሞ የአይን ከለር ያላማረንን ፈጣሪ ምስክሬን፣ የአይን ከለር ካላማረን እናባራለን። እንዳትረሳው ደግመን ነው ምናባረ። ማን እንደሚያዘን እናያለን። ስለዚህ እነዚህ እየመጡ ኢትዮጵያውያንን መስደብ፣ ኢትዮጵያውያንን ማዋረድ፣ ኢትዮጵያውያንን እንደፈለጉ እያደረጉ የሚያሽቃብጡላቸው የአማራ ልጆች ናቸው። እንደምን ሁሉም እያልኩ አይደለም። አብዛኛው አሽቃባጮች የአማራ ልጆች በእነሱ እንዲያው ቢሽቃብጥ ቢሽቃብጥ ለሻቢያ ይሽቃብጥ። አልሰ እንዲያው አሽቃብጥ ብትባል እራሱ ቢያንስ ለእንትናቸው የሚታገሉ እነ ብርጌና አህመዱ ምናምን ይባለዋል ስለ እውነት ስለ ኤርትራውያን ተሰምቷቸው የሚታገሉ አሉ። እነ ብርጌድና አህመዱ ህዝባችን እንዴት ፍሪደም የለውም፣ እንዴት መኖር አልቻለም፣ እንዴት መብት የለውም የሚል እነ ብርጌድና አህመዱ የሚባሉ በትክክል ስለ ሀገራቸው የሚጨነቁዋል፣ ስለ ሀገራቸው የሚቆረቆረዋል፣ ቤተሰብን እንኳን ማየት አትችል እመነኝ ቤታየው መሆነ ጉቺ ኢትዮጵያን አሳልፎ አይሰጡ። ሊወዷችሁ ይችላሉ፣ ሊያከብሯችሁ ይችላሉ። በኢትዮጵያ ናባቸውና ልካችሁን ያስገባሉ። በዚህ መነኝ በዚህ መነኝ በኢትዮጵያውያን ከመጣ ጉቺም ሆነ ማናቸውንም ጥራ ልካችሁ ትገባላችሁ። ያ ወንድምን እየተሳደበ ነው። እና ኤርትራዊ አይደል እንዴ? ምን አዲስ ነገር አለ? ምን አዲስ ነገር አለ? ኤርትራዊ ሆኖ የሞተው ወንድም መስደብ ምን በእነሱ አዲስ ነገር ነው እንዴ? እናቱን ሲሰድብ የሚውል የእኔ ወንድምን ቢሰድቡ ምን ችግር አለ? አይሞቀኝ፣ አይወርደኝ። እኛ በጭንቅላት እንጂ በዝም ብሎ አናስብ። ከሻርክ የተረፈ ተስፋ የሌለው ሰው ሰደበ ብለን እኔ አሁን እናቱን አውጥቼ ልሳደብ ነው? ወንድሙን አውጥቼ ልሳደብ ነው? ኧረ ኢትዮጵያ እንደዛ አስተዳደግ የለም። እዛ መረን የሚያሳድጋቸው ይነሱ፣ ኢትዮጵያውያን እንደዛ ነገር የለም። ከባ እንደዛ ሁን ልናደድ። ድሮ የተናደንኩት እነ ጆከር ልጆቼ ምናምን ሲሰድቡ ተደብቀው የተናደድኩት ይቆጨኛል። ጌታ እነ ጆከር ምናምን አማራንን ብለው ኤርትራውያን እንደዛ ልጄን ሚስቴን ምናምን ሲሰድቡ በጣም ተናድጄ ምናምን ምናምን ተሰምቶኝ እንደ የማይገባ ነገር የተናገርኩት ጊዜ ነበር። ሁነ ቤት ነው አላረገው። ስለዚህ ኢትዮጵያውያን አሁንም የምናገረው ምንድን ነው፣ እነዚህ የሻርክ ተራፊዎች ሚኪ እና ሞኒካ የሚባሉ የሻርክ ተራፊዎች ከኢትዮጵያ ጉዳይ መውጣት አለባቸው። እዛ ጅብ የሚጸዳዳበት አገሩን ስለዛ ያወራ እኛ እናት አንሰድብ ወንድምህት አንሰድብ። የሞተ ሬሳው የወጣ ሀገር ነው ያለው። እኔስ ወንድም ወንድሜ ነው የሞተው የሞተ ሀገር ነው ያለው። እኔስ ወንድም እግዚአብሔር በፈቀደው ጊዜ ወሰደው ወንድም አለ። የሞተ ሬሳው የወጣ ሀገር ነው ያለው ሬሳው የሬሳው የወጣ ሀገር ነው ያለው። እኔ አንድ ሰው ያ ያ ነው ልዩነታችን፣ ያንን ነው ምናገር። አዎ ነይ ግቤ ኤርትራዊ ነች፣ ኤርትራዊ ናት። ማኛ ለምንድን ነው ለኤርትራ ሁሉ ሰው የምትሳለት? ጆሮሽ እየሰማ ነው ወይስ እየመረጠ ነው የሚያ ነው። ለምንድነው የምትሳደብ? ግን የትራፊያ አሳ የምን ሀገር የላችሁ ምናምን እናንተስ ሀገር አላችሁ? እናንተ እኮ ናችሁ አለም በሙሉ በልመና የምታውቃችሁ። በኤርትራ ለምን ታወራለህ? ማንን ማን ተሳስተ? እናንተ ኢትዮጵያ ኢትዮጵያ በልመና፣ ይሄ ቱ ሀንድረድ ፎርቲ ሚሊዮን ዳላር በይር እኮ ናችሁ የምትወስዱ የነበራችሁ፣ ትራምፕ ዘጋችሁ። በቪዲዮ ውጪ ነው ለምንድነው የምወጣ ይሄ ኤ አቁሻለሁ አርጥሻለሁ በኤጂ እንዲያም ምንድን ነው? በቪዲዮ ወጣ እናትህን። ያ አንተ በሀገርህን ለምንድን ነው የማታወራ? ኢትዮጵያ አዲስ አበባ ብቻ እኮ ነው ያለችው። የምትራመድ አሁን ሁሉ ተከብሏል። ታውቃለህ አደለ? በሀገርህን አውራ፣ በእኛ አታወራ። ኤርትራዊ በእናንተ ደርጋችሁ ቢመጣ ትግሪያችሁ ቢመጣ አማራችሁ ቢመጣ በእናንተ እና የእኛ ሰው የተገደለ ነበረ። አንተ አሁን ቢልዲንግ ተሰራ ምናምን ይሄ የኤስ አይዲ ነው። እኛ አንሰራም፣ ፎቅ አያስፈልገንም፣ አያስፈልገንም። እናንተ አይደለንም፣ እዚህ መጥተን በለመና የኤስ አይዲ አይደለም። እዚህ ከሆናችሁ ይሄ ሴክሽን ኤይት ቤት የኖርሽ እኮ ነው የምትኖሪው። አሁን ያ ኢሌጋል ሚስት ይዘሽ ገደልህን ግባ፣ አታወራ በኤርትራውያን። አንቺም ከሻርክ ተርፈሽ ነው የመጣሽው። በምን እኔ ከሻርክ አልቀርም።

አቦካ ይመጽእ ጋላ ህዝብ ኤርትራ ደይ ትገልፎ ሀገርኩም ደይ ትገብሩ ናይ ዓድኩም ደይ ትገብሩ አላወራህም። በአማርኛ አላወራህም። ክብረት አታገኝም። እናትህን እስፒክ ማይ ላንጉጅ መረኖች ናቸው። አያቸው ተረጋግተው አስተዳደጋቸው

ማንነታቸውን እንድታቁ። አብዛኛዎቹ እንደዚህ ናቸው፣ መረኖች ናቸው። እንድታቋቸው ነው። ተግባባ፣ እወቋቸው። በስነ ስራ ማውራት አይችሉ። ምን አይችሉ? ስድብ ነው። ከሻርክ ስተርፉ፣ እንደዚህ ነው የሚያደርጋቸው። እውነቴን ነው የምናገረው። ማውራት የሚባል የለም፣ ማስተዋል የሚባል የለም። እንደዚህ ይንጫጫሉ፣ ይንጫጫሉ፣ ይንጫጫሉ፣ ይንጫጫሉ። ማን ነው ኢትዮጵያን ሲሰድብ የሚውለው? ማነው? ነው ነው ተሳዳቢ? ኤርትራውያን ናቸው ወይስ ኢትዮጵያውያን ናቸው? ነይ ግቢ እንጂ እንዴ! ነይ ሻርክሽኑ ሰጂ፣ ሻርክሽኑ ሰጂ እንጂ ዝም ብለሽ ትሄጃለሽ እንዴ ማኝቲ!